ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው። የኢትዮጵያ አየር መንገድ በዚህ የኢትዮጵያ የተባለው ፕሮግራማችን ላይ የተለያዩ ፕሮግራሞችን የሚያስተላልፍላችሁ ሲሆን በዛሬው ዕለት ደግሞ በኢትዮጵያ ስካይ ላይት ሆቴል ተገኝተናል። የኢትዮጵያ ስካይ ላይት ሆቴል ከሚሰጣቸው የሆቴል አገልግሎቶች ተጨማሪ በሀገሪቱ የቱሪዝም ዘርፍ እያደገ እየመጣ ስላለ እዛ ላይ የሚያደርገውን አስተዋጽኦ ባጭሩ ልንቃኝ ወደናል በዛሬው ፕሮግራማችን ላይ አቶ ቃኛው ፍሰሃ በኢትዮጵያ አየር መንገድ በስካይላይት ሆቴል የቢዝነስ ዴቨሎፕመንት ዳይሬክተር ሲሆኑ በመካከላችን ተገኝተዋል። እንኳን ደህና መጡ አቶ ቃኛው፣ አብረውን ስለተገኙ ዛሬ በጣም እናመሰግናለንና በአጭሩ እንዴው የኢትዮጵያ የስካይላይት ሆቴል እንቅስቃሴ ምን ይመስላል? የኢትዮጵያ ስካይላይት ሆቴል እንግዲህ ከአፍሪካ ትልቁ ሆቴል ነው። ሆቴሉ 1024 አልጋዎች ሲኖሩት ከኛ ቀጥሎ ያለው ሆቴል ገና 700 አልጋ ብቻ ያለው ነው። በዚህ የተነሳ ከአፍሪካ ትልቁ ሆቴል ነው። ከዛም በተጨማሪ ደግሞ ለእንግዶች የሚያስፈልጉ ብዙ ነገሮችን አካቶ የያዘ ነው። ወደ 17 የሚጠጉ ሬስቶራንቶችና የመዝናኛ ቦታዎች አሉት። ሁለት የስፖርት ጅምናዚየሞች አሉት። ሁለት የዋና ቦታዎች አንዱ ከግቢ ውጭ የሆነ አንደኛው ደግሞ ግቢ ውስጥ ያለ አለን። ከዛ በተጨማሪ ሁለቱም ህንፃዎች ላይ የስፋና የማሳጅ አገልግሎት ይሰጣል። በዚህ የተነሳ መንገደኞች በቆይታቸው ጊዜ የሚያስፈልጋቸውን ነገር በሙሉ አገልግሎት መስጠት የሚችል ባለአምስት ኮከብ ሆቴል ነው። የአየር መንገዳችን ተርሚናል ውስጥ ኢንተርሚናል ሆቴል የሚባል አለ? ያንንም እናንተ ታስተዳድራላችሁ። በዛ በተጨማሪ ደግሞ የተለያዩ ሎጆችንም አሁንም ጨምራችሁ ማስተናገር ጀምራችኋል። አጠቃላይ እንዴት ነው እንቅስቃሴያችሁ? እንዴት ነው ኢንተርሚናል ሆቴሉ? እንግዲህ እዚህ ካለው 1024 ክፍሎች በተጨማሪ 97 ክፍሎች ያሉት አየር ማረፊያ ውስጥ የሚገኝ ሆቴል ነው። ያም በመሆኑ መንገደኞች በአገራችን በሚያልፉበት ጊዜ ወደ አገር ውስጥ ሳይገቡ የኢሚግሬሽን እና የካስተምስ ፎርማሊቲዎችን ሳያሟሉ በዛው ወደ ሌላ አገር መሄድ ያስችላቸዋል እና ያም በመሆኑ ከዚህ ሆቴል የተለየ ይጠይቃል። ምክንያቱም እንግዶቹ አገር ውስጥ ሳይገቡ በዛው ስለሆነ የሚሄዱት፣ ለዛ የተለየ ኤርፖርት ውስጥ በመኖሩ የሚጠይቀው ማድረግ አለብን ነገሮች አሉ ለምሳሌ ምግብ ከዚህ ሰርተን ነው የምንልከው። የመኝታ ክፍሎች እቃዎችን ከዚህ ነው አዘጋጅተን የምንልከው። በዚህ የተነሳ ያንን ማስተዳደር ትንሽ ከበድ ይላል። ቢሆንም እስካሁን ድረስ ባለው በጣም ደስተኛ ነን። በዛ 38ኛው የአፍሪካ ሕብረት የመሪዎች ጉባኤ ጋር በተገናኘ እንግዲህ የኢትዮጵያ ስካይ ላይት ሆቴል ትልቁን ስራ ሲሰራ እንደቆየ እናውቃለን። የኢትዮጵያ አየር መንገድም ብዙ መንገደኞችን ሲያመላልስ ነበረ። ተርሚናሉ የሁሉም ባንዲራዎች ተሰቅሎ የሁሉም አይሮፕላኖች አርፎ ሲታይ እንደው ለብቻው ልብ የሚስብ ነገር ነበረው። እንግዲህ የኢትዮጵያ አየር መንገድ ለብቻው ከፓን አፍሪካኒዝም ጋር በተገናኘ ከምስረታው ጀምሮ እነዚህ መንገደኞች ሲያመላልስ ነበረ። አሁንም እሱን አስቀጥሏል። አዲስ አበባን ደግሞ በተጓዳይ ስንመለከታት እንደ የአፍሪካ መዲና እንደመሆኗ እንግዲህ የስካይ ላይት ሁለቱንም ነገሮች እንዴት ነው አጣምሮ እየተንቀሳቀሰ የነበረው? ምን ያህል መንገደኞች አረፉ? ባለልም ብዙ ያረፉ እንግዶች እናንተ ጋር እንዳሉ አውቃለሁ። ና እሱን እስቲ አስመልክተው አንድ ላይ ይንገሩን። እንግዲህ በቅርቡ የተጠናቀቀው የ38ኛው የአፍሪካ የመሪዎች ጉባኤ በእኛ ብቻ ሳይሆን በከተማ ባሉ ትላልቅ ሆቴሎችም ጭምር ሙሉ ለሙሉ ብዙ መሪዎች አርፈዋል። እኛ ጋር የነበሩት የአገር መሪዎች የአገር ንጉስ ጠቅላይ ሚኒስትሮች የውጭ ጉዳይ ሚኒስትሮች እንዲሁም የቀድሞ መሪዎች የነበሩ በሆቴሉ አልፈዋል ይሄ 38 ተኛው የአፍሪካ የመሪዎች ጉባኤ ለመዲናችን በመዲናዋ ላሉ ሆቴሎች ከፍተኛ አስተዋጽኦ አበርክቷል ማለት እችላለሁ እኛ ጋር በተለይ በአሁኑ ጊዜ አዲስ የዲዩቲ ፍሪ ሾፕ ሆቴል ውስጥ በመከፈቱ ብዙ እንግዶች ያንን ሲያደርቁት ነበርና ባለፈው አመት ሲያርፉ ከነበረው ተጨማሪ ነገር በማየታቸው በጣም ደስ ብሏቸዋል እና ይሄ መዲናችን የአፍሪካ መዲና ሆኖ ለመቆየት ለምታደርገው ተመራጭነት ከፍተኛ አስተዋጽኦ ያደርጋሉ ብዬ እንትን ብላለሁ። ሆስፒታሊቲ የምንለው የኢትዮጵያ የጣም የአፍሪካን ሆስፒታሊቲ ወይም መስተንግዷችንን ለማምጣት ሞክረናል። እዚህ ና እንዴት ነው እንዴት ተቀበልናቸው? እነዚህን መንገደኞች የተለያዩ ነገሮች ሲደረጉ ስለነበረ የማጠቃለያ ላርገሱን ጥያቄ ነው። ከተለያየ የአፍሪካ ሀገሮች የመጡ እንግዶቻችን የራሳቸው ባህል የራሳቸው እንትን አላቸው ና ያንን እዚህ በሚቆይበትም ጊዜ በመጠኑም ቢሆን ለማንጸባረቅ ሞክረናል። ከዛም በተጨማሪ ደግሞ ብዙ ጊዜ እነኚህ የአፍሪካ መሪዎች መዲናችን በሚመጡበት ጊዜ አዲስ አበባን ብቻ ነው አይተው የሚሄዱት እና ሌላ የሀገራችን ገጽታ ምን ይመስላል የሚለውን እኛ በምናስተዳድራቸው ሎጆች ያለውን ባህል አምጥተን እዚህ በየጊዜው ስናሳይ ነበርና በዛም በከፍተኛ ደረጃ ደስተኛ ሆነዋል። ስለዚህ አሁን የምናደርገው አገራችን የተለያየ ብሔር ብሔረሰቦች ሀገር ናት፣ የተለያዩ ባህል አላት። እሱን እዚህ ውስጥ አሳይተናል። እንዲሁም ደግሞ መሪዎች ከየሀገራቸው በመጡበት ጊዜ የነሱን የአገር ባህል የያዘ ምግብ ልናቀርብላቸው ሞክረናል እና በዛም ደስተኛ ናቸው ብዬ ገምታለሁ። የኢትዮጵያ አየር መንገድ ደጋግመን እንደምንለው በቱሪዝሙ ዘርፍም ብዙ ስራ እየሰራን ያለው እናንተም ሎጁ ጋር እንዳለው ኢቲ ሆሊዴይስ የምንለው ደግሞ አንድ ክንፍ አለን። ቱሪዝሙ ላይ የበለጠ እየሰራን ያለው ስካይ ላይት የኢትዮጵያ አየር መንገድ አንድ ላይ እየተጠናከርን እንግዲህ የኮንፈረንስ ቱሪዝሙን ለማሳደግ መንገደኞች በሙሉ ኢትዮጵያ መጥተው ደርሰው ከማለፍ አርፈው ተቀምጠው መዋለኔያቸውንም እዚያው አፍሰው እንዲሄዱ እንዳሉት ሰፊ ዲዩቲ ፍሪም ተከፍቷል። የግድ አይሮፕላን ማረፊያ ጣቢያ ብቻ አይደለም የሚገኘው። ይህን ሁሉ በማድረጋችሁ በኢትዮጵያ አየር መንገድ ስም ልባዊ ምስጋና እናቀርባለን። እኔም አመሰግናለሁ። ክቡራን ተመልካቾቻችን የዛሬው የኢትዮጵያ የተሰኘው ፕሮግራማችን ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እንጠብቃችኋለን። እስከዛ ድረስ ያላችሁን ምንም አይነት አስተያየት በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በአክብሮት እንጠይቃለን። ሰላም።